የምታደምጡት ታዲያስ አዲስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። በርካቶች በተለይ በሶሻል ሚዲያ ላይ ማሪያና በመስከረም 16 ከ22 አካባቢ ድንገት ወጥታ ጠፍታለች። እናቷ በሆስፒታልና ፖሊስ ጣቢያ ዞራ ብትፈልጋትም አላገኘቻትም። ያለፉትን ስምንት ቀናት እያለቀሰች የተንከራተተች ነው። እኛም መረጃውን አቅርበው ነው ነበረ ለአድማጮቻችን። ያው እንግዲህ ሄኖክ ነበር የላከልን ባይሽ ኮልፌ። አሁን ደግሞ ከመሸ ደውል አድርጌላት አለው ወላጅ እናት ጋ አዲስ ነገር ካለ ብዬ ነው። ዛፉ እንዴት አመሸሽ? እግዚአብሔር ይመስገን። ሰላም አመሸሽ? እግዚአብሔር ይመስገን። ብዙ ሰዎች ይኸው አብረውሽ ተጨንቀዋልና ይሄንንም ያየሽው ይመስለኛል መልእክቱ ከተላለፈ በኋላ ልክ እንዳንቺ የወለደውም ያልወለደውም ነው በሀሳብ በጭንቀት እችን ስምንት ቀን የቆየውና፣ ምን አዲስ ነገር አለ? አዲስ ነገር ቅድም ተደውለልኝ ነበር እና ፖሊስ ጣቢያ ተገኝታለች፣ እና እዛን ትቼ አሁን መግዛቴ ነው። ነገ ተወስዷት አላቸው ሁለት ሰዓት ነው ስላሉና እና ሁላችሁም ከኔ ጋ የተጨነቃችሁ አመሰግናለሁ። እግዚአብሔር ያክብርልኝ። ያለፉትን ስምንት ቀናት በጣም እንደተጨነቅሽ አንቺ ብቻ ሳይሆን ሁሉም ሰው አብሮሽ ነው የተጨነቀው እና እንደው ያሳለፍሽውን ስምንት ቀናት እንዴት ትገመግሚዋለሽ? እንዴት ነበር ያ ስምንት ቀን እንዴት አለፈ? በጣም ከባድ ነው፣ ልጅ መጥፋት በጣም ከባድ ነው። የወለደ ነው የሚያውቀው። እና በጣም ተጨንቄ እያለቀስኩ ነው ያሳለፍኩት እና አሁን ተመስገን ብያለሁ። የት ሄዳ ነው? እንዴት ተገኘች? የሚለውን ነገር ነገሩሽ? ሰው ይዛት ነው የመጣው ያሉት። ስለዚህ ጤንነቷ አስተማማኝ ነው ሁሉ ምንም ነገር አልሆነችም። በደህና ነው የተገኘችው። በዚህም ደስ ብሎሻል አንቺ። ምንም አልሆነችም። እየተንከባከቡ ነው ያስቀመጧት እና ዛሬ ፖስት ሲደረግ ከዛ አይቶ ነው ፖሊስ የደወለልኝና በጣም ደህና ናት። አየሻት? አገኘሻት? አየሻት? አገኘሻት? አዎ አግኝቻት አለው። ይዘናት እንመጣ ነበር እና ከዛ አንዳንድ ነገሮች የሚጣራ ነገር አለ ብለው ሌሎች አጭበርባሪ ደግሞ እየደወሉ ስለነበረ እነሱ መያዝ አለባቸው እና ነገኑ አሉ። አ ሌሎች አጭበርባሪዎች ምን እያሉ ነው የሚደውሉት? ዛፎ እኛ ጋን ያለችው ምትፈልጊያት ከሆነ መደራደሪያ አለ፣ እሱ ምትፈጽሚ ከሆነ ልጅሽን ትወስዋለሽ። ምን ምን አይነት ዘመን ላይ ደረስን! ልጅሽን ሳይዙ እንደገና በዚህ ሀዘንሽ ላይ እንደገና ገንዘብ አምጪ ነው የሚሉት ማለት ነው። እስከ አራት አምስት የሚሆን ስልክ ነው የተደወለልኝ። ሶሻል ሚዲያ ሶሻል ሚዲያ ላይ ስልክሽ ተበትኗል ልጄን እባካችሁ አፋልጉኝ ስላልሽ ልጅቷኛ እኛ ጋር ያለች ገንዘቡን አስገቢ ይላሉ። አዎ፣ ከዛ እያዩ ነው የሚደውሉት። ሲያጭበረጭሩ ያልተገኙ መስላቸው ነው። ፖሊስ ጣቢያ ምን ያህል ጊዜ ቆየች? መች ነው የተገኘችው? ፖሊስ ጣቢያ ዛሬ ነው የተገኘችው። ዛሬ ነው የተገኘች? አዎ፣ ዛሬ ነው የተገኘችው። አስር ሰዓት አካባቢ ሄድኩኝና አሁን የተመለስኩ በጣም የሚገርም ነው። ላለፉት ሰባት ቀናት የት እንደነበረች አውቀዋል? ላለፉት ሰባት ቀናት የት እንደነበረች ነግሮሻል? ፖሊሶቹ እኛ ጋር አራት ቀን የቆየችው፣ ከዛ በፊት ግን ሴቶች እና ህጻናት ያሉን እዛ ኔ ነው የተዘረችው ነው ያሉት። አንድ ቤተሰቦች የት እንደነበሩ ለእነሱ መንገድ አልቻለችም ነበር። እንዴት ክፍተት ተፈጠረ ብዬሽ ነው። ይሄን ያህል ቀናት የቤተሰብ ስልክ አታውቅም ነበር ማርያና ታቅም ስንት አመቷ ነው አስር አመቷ ከትምህርት ቤት ነው ወይስ ሰፈር ነው የጠፋችው አይ ሰፈር ነው ትምህርት አልነበረም በዛን ቀን የመስቀል ዋዜማ ላይ በአሉን ለማክበር ወይም ከበአሉ ጋር በተገናኘ እንደወጣች በዛው ጠፋች ማለት ወደ ውጭ እንዳለች ነው ከባድ ነው። በተለይ ልጆቻችን ያሉበት ግራ ሲገባቸው በጠፉበት ወዲያውኑ በዛ ቅጽበት ውስጥ በተለይ አሁን ማህበራዊ ሚዲያ በጣም ቀላል ነው ብዬ አስባለሁ። አሁን ቶሎ ማሳወቅ መቻል ምክንያቱም ይህን ያህል ጊዜ ይች ልጅ አሁን በየቢሮዎች ውስጥ ነበር የነበረችው እና ቶሎ አሳውቅም ቢሆን የመገኘት ስልክ፣ የቤት ስልክ፣ የአንቺን ስልክ የማወቅ ነገር አልነበረም። ማርያም፣ አታውቅም ዛፏ ዶክተሯ ላይ ጽፌላት ነበር የኔ ስልክ ግን በቃሉ አለያዞችን ያስተናግዳል ቤት ላልመጣት በስተራ እንግዲህ አካባቢዋን ማስጠናት። አንቺ ብቻ አይደለሽም እንግዲህ ልጅ የጠፋች ብለሽ ፎቶዋ ከተፖሰተ በኋላ ብዙዎች እኛም ሮብለት በነበረው ፕሮግራማችን እንዲሁ እባካችሁ ስንል ነበረ ብዙ የወለደውም ያልወለደውም እኩል ከአንቺ እኩል ነው የተጨነቀውና ማምሻውን ጥሩ ወሬ ስለነገርሽን በጣም ደስ ብሎናል። እኛም ዛፏ እኔም አመሰግናለሁ። እንደው ለተባበሩሽ በሀሳብ እነዚህ እነ እናጅሬዎቹን ተያቸው፣ እነሱን እግዚአብሔር ይቅጣቸው፣ ሌላ ምንም አይባልም። ግን ለጥሩ ልብ ላላቸው ልክ እንዳንቺ ከአንቺም በላይ ለተጨንቋ ስላጋጠሙኝ ነው። እና በዚህ አጋጣሚ ምን የምትይው ነገር አለ? በምለው ነገር በጣም አመሰግናለሁ። ከኔ ጋር ጨነቀኝ ነበረ እና እግዚአብሔር ያክብርልኝ። ተጀምራ ተገኝታለች። እንኳን ደስ አላቸው። ካንቺስ ገጠመኝ ተነስተሽ ለሌሎች ወላጆች ምን የምትዩ ነገር አለሽ? ምክንያቱም እኔ ልጄን የጠፋችብኝ ይሄንን ነገር ስላላረግኩ እዚህ ቦታ ላይ ስላልተጠነቀቅኩ ነው እና ሌላውም ልጁን እንዲጠብቅ ብዬ ነው። አይ ወደ ውጭ መውጣት የለባቸውም ልጆች በአሁኑ ሰዓት እንዲህ በጣም ከባድ ነው። አይዞሽ እንግዲህ ያው በነገርሽን የምስራች በጣም ደስ ብሎናል። መልካም ምሽት ብለናል። እኛም ለተባበሩሽ ሁሉ ምስጋናችንን አቅርበናል። መልካም ምሽት። እዛፏ በጣም ደስ የሚል ነው። ጥሩ የምስራች ነው። ግን በመሀል ደግሞ እነዛ ሞጭላፎቹን ደግሞ መቅጣትም ያስፈልጋል። ይሄ በሀዘን ላይ ሌላ ደግሞ የሆነ መነስነስ ነው የሚሆነው። እና እነሱን መያዝም አለባቸው። የተባበሯት ፖሊሶችንም ማክበር ይገባናል። በጣም ትልቅ ነገር ነው የተሰራው። ግን ደግሞ እዚህ ላይ ምናልባት የአስር ዓመት ልጅ ናት። ያ ማለት ትልቅ ናት፣ ቢያንስ ስልክ ለመያዝ ስልክ ቁጥር በቃል ለመያዝ በቂ ነው እድሜዋ ብዬ ነው የማስበው። እና ስልክ ቁጥር በተለይ ልጆቻችሁን ስልክ ቁጥር ማስጠናት፣ የሚኖሩበትን አድራሻ ማስጠናት ወላጅ በፍጹም መርሳት የለበትም። እና እንግዲህ እንኳን ደሳለሽ እንላለን ዛፏን። አዎ እሷም ያለችው እንደዛ ነው። ልጆችን አለማራቅ ከአይን እይታ እንዳይርቁ ማድረግ፣ በተለይ እንደዚህ የበዓላት ስሜት ወይ የሆነ ግርግር ሲፈጠር ድንገት የሚፈጠር ነገር። እግዚአብሔር ፈቅዶ ከልጇ ጋር ተገናኘች እንጂ አንዳንድ አጋጣሚዎች እኮ ወደ ከፉ ሁኔታዎች ሊያመሩ ይችላሉ። እና ሌላውም ከዚህ መማር አለበት ልጁን ስልከ ቁጥር ማያስጠናት አድራሻ ማስጠናት ከዛ ውጪ ቅድም እንዳልከው መናገር የሚከብዳቸው ወይ ደግሞ ከአምስት ዓመት በታች ከሆኑ ህፃናቶችን ደግሞ በራስ ቁጥጥርና እይታ ውስጥ ማድረግ ግድ ይላልና አለበለዛ እንግዲህ ቅድም ወይዘሮ ዛፏ እንዳሉት ልጅ እንኳን ጠፋ ብለህ ሶሻል ሚዲያ ላይ ፖስተህ ከአራት በላይ ስልክ ይህን ያለ ገንዘብ አምጪ እናገናኝሻለን፣ እና ልጅሽን እንሰጣለን ብለው ደግሞ አጋጣሚውን እንደገና ለሌላ ዘረፋ የሚያመቻቹ ደግሞ አሉ። አሁን እነዚያውን ከማን ነው የተፈጠሩት ነው የምንለው። ስለ ዝርያችን አወራን መሰለኝ። ዘፈን ብንገባበዝ ይሻላል። ለማንኛውም ኧረ ደግ ልብ ይስጠን እንተዛዘን። አዲስ